የትዳር ፍቺ የበዛውና የተመሳሳይ ፆታ ግንኙነት ሰባኪዎች በማህበራዊ ሚዲያ በድፍረት መምጣት የጀመሩት ለምን ይመስላቸዋል? የዚህን ጥያቄ ምላሽ ዘርፈ ብዙ አቅጣጫዎች መተንተን የሚቻል ቢሆንም ከኔ ጋር የምንዳስሰው እንደ ከዚህ ቀደሙ ከስነ ልቦና ሳይንስ አንጻር ነው። ከቅርብ ዓመታት ወዲህ ጀምሮ በአገራችን ማህበረሰባዊ ቀውስ የሚያስከትሉ አስተምህሮቶችና ድርጊቶች በማህበራዊ ሚዲያ በሰፊው መታየት ሲጀምሩ ጉዳዩ በዝምታና ቸልተኝነት መታለፋቸው ዛሬ ላይ እነዚህ ጋጠወጥ አስተምህሮቶች በአደባባይ አገራዊ እውቅና በመስጠት መሸለም መጀመሩ አስደንጋጭ ታሪካዊ ክስተት ሆኗል። እብደት በክብር ዋንጫ ያነሳበት ዘመን ላይ ደርሰናል። ስቅጥና ሐውልት ቆሞለታል። ዶክተር አክሊሉ ለማ የሀገራቸውን ጠላት የደመሰሱ አሉላ አባነጋ፣ አብዲሳ አጋ ካውጦና እንደነ ኢንጂነር ቅጣው እጅጉ የመሳሰሉ ፈርጦችን የፈጠረች ሀገር በምትኩ ሰግጥ ፈምስ የሚል አብዮት አቀንቃኞችን አፍርታ ለስቅጥና የጀግና ሽልማት መሸለሟ አልገባንም እንጂ እንደ ብሔራዊ ውርደት ሊቆጠር የሚገባ ነው። በየትኛውም ዓለም በየትኛውም አገር ስቅጥና ማፈሪያ እንጂ መኩራሪያ የሆነበት አገር የለም። ስቅጥና በየትኛውም መመዘኛ የአንድን አገር ባህል፣ እምነት፣ ስነ ልቦናና ሞራል የሚያፈርስ አስተሳሰብ እንጂ ሊገነባ አይችልም። ይህ ደግሞ በክፍል አንድና ሁለት በሰራውት ቪዲዮ እንደገለጽኩት በአንቲ ሶሻል ፐርሰናልቲ ዲስኦርደር የሚመደብ በሽታ ነው። ሰግጥ ፈምስ አብዮተኛ በብዙ መቶ ሺዎች የሚቆጠሩ ተከታይና ደጋፊ ማፍራቱን ስንመለከት የዚህ ስነ ልቦና ዲስኦርደር ምን ያህል እንደተስፋፋ ምስክር ነው። ትናንት የአንቲ ሶሻል ፐርሰናልቲ ዲስኦርደር መንስኤ ምን እንደሆነ እያየን ነበር። ዛሬም የተወሰነውን ልጥቀስላችሁና ወደ መፍትሄው እናመራለን። ኢንቫይሮንሜንታል ፋክተር ነው አንደኛው የዚህ ስነ ልቦና ዲስኦርደር በሽታን ወረርሽኝ ከሚያስፋፉ ነገሮች መካከል ዋነኛው በኤንቫይሮሜንታል ተጽዕኖ የተነሳ አንድ ሰው የዚህ በሽታ ተጠቂ ሊሆን ስለሚችል ነው። ሰዎች በአካባቢያቸው በሰፊው በሚሆነው ነገርና በሰፊው ተቀባይነት ባገኘ ነገር የመሳብና የዚያ አካል የመሆን እድላቸው ሰፊ ነው። ማህበራዊ ሚዲያ ደግሞ የአንቲ ሶሻል ፐርሰናልቲ ዲስኦርደር በሰፊው የሚሰራጭበት ማዕከል ከመሆኑ የተነሳ በርካቶች በማወቅ ይሁን ባለማወቅ የዚህ በሽታ ተጠቂ መሆን ችለዋል። በተለይ ይህ ተጽዕኖ በታዳጊ ልጆች ላይ ከፍተኛ ተጽዕኖ ስለሚያሳድር አደጋውን ካልተቆጣጠርነው ነው የነገውን ውጤት ካሁኑ የከፋ እንደሚሆን አያጠራጥርም። ለዚህም ነው እኔና መሰሎቼ ኖ እያልን እየተቃወምን ያለ ነው። ትኩሳትና ራስምታት በመሳሰለው የበሽታ ምልክቶች ጀምሮ ለሞት ለሚያደርስ እንደ ወባ፣ ኮቪድ እንደ አሁኑ አዲሱ በሽታ ደግሞ ማርበርግ አይነቶች ብቻ መጮህ የለብንም። የስነ ልቦና በሽታዎች የሰው ልጅን በቁም የሚገሉ አደገኛ ነገሮች ስለሆኑ ከፍተኛ ትኩረት ሊሰጠው የሚገባ ጉዳይ ነው። ለዚህ በሽታ የሕክምና አማራጫዎች መካከል አንደኛው ኮግኒቲቭ እንደ ዲያለክቲካል ቢሄቨራል ቴራፒ ይባላል። ስቶፕ ቴክኒክ የሚባል ነገር አለ። እዛ ውስጥ ስቶፕ አብርቬሽን ነው። ኤስ ስቶፕ ማለትን ይወክላል። ራስን ማቆም ተብሎ ሊገለጽ ይችላል። ቲ ቲንክ ወይም ቴ ስቴፕ ባክ ይሉታል። አእምሮን የመቆጣጠር ልምምድ የሚደረግበት ነው። ኦ ኦብዘርቭ ነው። ፒ ፕሮሲድ ማይንድፉል ይባላል። እነዚህን የስቶፕ ቴክኒኮችን እንዴት መጠቀም እንደምንችል በቀጣዩ ጊዜ የማቀርብላችሁ ይሆናል። የኢዮናዳ ሚዲያ ዩቲዩብ ቻናል ሳብስክራይብ እና ሼር በማድረግ መልዕክቱ ለብዙዎች እንዲደርስ እንደምታደርጉ ተስፋ አድርጋለሁ። ሰናይ ጊዜ ተመኘውላችሁ።